እንደሚታወቀው ትግራይ የጀኖሳይድ ሰለባ የሆነ ህዝብ ነው። በህዝባችን ላይ የተፈጸመው ጀኖሳይድ ደግሞ በዋናነት የኢትዮጵያ መንግስት፣ የኤርትራ መንግስት፣ ሌሎች ሀይሎችንም ጨምሮ የፈጸሙት ጀኖሳይድ ነው። ጀኖሳይድ የተፈጸመብን ህዝብ ብቻ ሳንሆን፣ ያልተመለሱ ትላልቅ የፖለቲካ ጥያቄዎች ያሉን ህዝብ ምን ማለት ነው። በዚህ መሀል ግን የህወሀት የሚባል ስርዓት ከመጀመሪያው ጀምሮ ህወሀትና የትግራይ ህዝብ አንድ ነው እየተባለ ነው የተጨፈጨፍ ነው። በመሀል ህወሀት በውስጡ ያጋጠመው መከፋፈል ምክንያት አድርጎ ገሚሱ ከብልጽግና ጋር፣ ገሚሱ ደግሞ ከሻዕቢያ ፓርቲ ጋር ጽምዶ እናደርጋለን እያሉ ወዳልተፈለገ ሌላ ዙር ጦርነት ልንገባ የምንችልበት ሁኔታ በስፋት እየታየ ነው ያለው። ስለዚህ እንደ ፓርቲ በተደጋጋሚም እየገለጽን መጥተናል። ህወሀት ብቻውን የሚወክለው ህዝብ አይደለም የትግራይ ህዝብ። የትግራይ ጉዳይ በህወሀት ብቻ መወከል ያለበት ጉዳይ አይደለም። የፕሪቶሪያ ስምምነት አንጻራዊ ሰላም ያገኘንበት እና ወደ ፖለቲካው ትግል የተመለስንበት እድል የፈጠረ ነው ብለን ነው የምናምነው። ምንም እንኳን የትግራይ ህዝብ ጥያቄዎችን በሚመልስ መልኩ ባይሆንም ይሄ ስምምነት ግን ጥያቄዎቻችን በፖለቲካ ድርድር፣ ውይይት፣ ክርክር እንድንመልስ፣ እንድንጠይቅ የሚያስችል ሁኔታ ይፈጥራል ብለን ስለተቀበልነው ሚ ኔሰሰሪ ኢቪል ነው ብለን የወሰድነው መርገጫችን ነው ማለት ነው። ግን በሂደት ቲፒኤልኤፍ ለሁለት መሰንጠቁ ተከትሎ ሁለቱም ሀይሎች የየራሳቸው የትግራይን ህዝብ የማይወክል የየራሳቸው ጽምዶ ሲያደርጉ እያየን ነው ማለት ነው። በተለይ በጠመንጃ አስፈራርቶ የትግራይ ጊዜያዊ አስተዳደር ስርዓትን የገለበጠና የተቆጣጠረ አንደኛው የቲፒኤልኤፍ ፋክሽን አሁን ደግሞ ከሻዕቢያ ጋር ጽምዶ ጀምሬያለሁ ሲል ኦፊሻል ራሱ ፓርቲ ባይናገርም ኦፊሻል ባይናገርም፣ ግን በዲጂታል ሰራዊት አለው በሚዲያ በአክቲቪስቶቹ አድርጎ ግንኙነት ጀምረዋል። በስፋትም እየሄዱበት ያለው ሁኔታ ነው ያለ ሌላኛው ገሚስ ደግሞ ከብልጽግና ጋር ግንኙነት እያደረገ እንደሆነ እያየን እየተገነዘብን ያለንበት ሁኔታ አለ። በዚህ መሀል እንደ ትግራይ እንደ ውድብ ናፅነት ትግራይ መያዝ ያለብን አቋም አለ። ኢትዮጵያና ኤርትራ የሚያደርጉት ማንኛውም ግንኙነት የትግራይን ሕዝብ የሚመለከት አይደለም። ይሄ ማለት ወላፈኑ አያገኘንም ማለት አይደለም። ነገር ግን ትግራይ እሰዋለታለሁ ብሎ የሚታገልለት አላማ አይደለም ማለት ነው። የኤርትራ ጥያቄ ኢትዮጵያ ላይ ያለው ጥያቄ ይሁን ኢትዮጵያ ኤርትራ ላይ ያለው ጥያቄ እኛን እንድንሰዋ የሚያደርግ አይደለም። አንደኛ ነገር በህግ በእርግጥ ኢትዮጵያ ውስጥ ላይ ያለ ነው ግን፣ ኢትዮጵያ ምንም አይነት ውክልና የለንም። ኢትዮጵያ ውስጥ ምንም አይነት ውክልና የለንም። በፌዴሬሽን ምክር ቤት ውክልና የለንም። በተወካዮች ውክልና የለንም። በሰራዊቱ ውክልና የለንም። በብዙ የኢትዮጵያ መንግስታዊ ተቋማት ትግራይ የለችም፣ ውክልና የላትም። ስለዚህ ኢትዮጵያ ልታስገድዳት አትችልም ማለት ነው። ትግራይን አስገድዳ ወደ ራሷ አጀንዳ ጎትታ ወስዳ ውጊያ ውስጥ ልታሰማራት አትችልም። ኤርትራ ደግሞ ሌላ አገር ነው። ከኤርትራ ጋር አሊያንስም የሆን ኢንጌጅመንት ሊኖረን አይችልም አይችልም። ግን እንደ ተበዳይ ህዝብ የጄኖሳይድ ሰለባ የሆን ህዝብ እንደመሆናችን መጠን እና በዚያም ሳቢያ ያልተመለሱ ጥያቄዎች ያሉን ህዝብ መሆናችንን ግን አለም ሊያውቅልን ይገባል። እሱም የመጀመሪያውና የመጀመሪያው የትግራይ ህገ መንግስታዊ ህልውና ነው፣ ህገ መንግስታዊ ልዕላውነት ነው። የመሬት ጥያቄ አለ፣ አልተመለሰም። ከዚህ ጋር ተያይዞ የተፈናቃይ ህዝብ ጉዳይ አለ፣ አልተመለሰም። የትግራይ ህዝብ ወዶና አምኖ ፈቅዶ ወደ ትግል ወደ ጠበንጃ ማንሳት የሚሄድ ከሆነ የሚሄደው የምንሄደው በግዛታዊ አንድነታችን ጉዳይ ነው የሚሆነው። ስለዚህ የፖለቲካና የግዛታዊ አንድነት ልዕላዊነት ጉዳይ የመጀመሪያው ጥያቄያችን ነው የሚሆነው በአሁኑ ሰዓት ማለት ነው። ስለዚህ የምንዋጋው መዋጋት ካለብን የምንዋጋው መሬታችን ለማስመለስ እንጂ ከሻዕቢያም ጋር ከምናምንም ጋር ሆኖ እነሱ በሚያደርጉት እኛን በማይመለከተ የትግራይ ፊቸርን በማያረጋግጥ የትግራይ ኢንተረስትን በማያስጠብቅ ሁኔታ የምንጠበስበት ምክንያት አይኖርም። ስለዚህ ካልኩሌትድ ኒውትራሊቲ እንደ ፖሊሲ የምንከተለው መርህ ነው የሚሆነው ማለት ነው፣ ፖሊሲ ነው የሚሆነው። ጥያቄዎች አሉ። እንደ ህዝብ ይሄ ጥያቄ የፕሪቶሪያ ስምምነት መፈጸም አለበት ነው፣ ሳይሸራረፍ መፈጸም አለበት። የወሰን ጥያቄያችን በአግባቡ መመለስ አለበት። የኢትዮጵያ መንግስት ሊያውቀው የሚገባ አንድ ጉዳይ ከዚህ መንግስት ጋር የሚያገናኙን የፕሪቶሪያ ስምምነትና የኢትዮጵያ ህገ መንግስት የሚባሉ ማዕቀፎች አሉ። በዚህ ሁኔታ እንወያያለን፣ እንደራደራለን፣ መሬታችን እናስመልሳለን። ቲፒኤልኤፍ ከብልጽግና ጋር ከፓርቲው ማለት ነው የሚያደርገው ግንኙነት የትግራይን ህዝብ የሚወክል አይደለም፣ ፓርቲውን ብቻ የሚመለከት ነው የፓርቲው የህግ እውቅና ምናምን የሚመለከት ጉዳይም የፓርቲው የህግ ጉዳይ ብቻ እንጂ ለዚህ ተብሎ በትግራይ የሚለኮሰው ጦርነት አይኖርም። መሬታችን ግን ዛሬም ነገም በሂደር የምናቆየው ጉዳይ አይደለም። ሳንጠይቅ የምንተወ ጉዳይ አይደለም። ለድርድር የሚቀርብ ጉዳይ እንዳልሆነ ሊታወቅ ይገባል። ጥያቄዎቻችን ብዙ ናቸው። ለአሁን ያለው ጥያቄ ግን የወሰን ጉዳይ ነው የግዛት የወሰን ጉዳይ። ስለዚህ ቴሪቶሪያል ኢንቴግሪቲ ለጥያቄ ለድርድር የሚቀርብ ጉዳይ አይደለም። ከዚህ ውጭ የሚደረግ ማንኛውም አይነት ጽምዶ እኛን የሚመለከት አይደለም። በካልኩሌትድ ኒውትራሊቲ ፖሊሲ እንቆማለን እንደ ህዝብ ብለን ነው። የህግደፍ ፕሮፓጋንዳ በጣም የተናበበ ፕሮፓጋንዳ ነው። በዘፈቀደ የሚሄድ አይደለም። ከአንድ ሴንተር ከአንድ ማዕከል የሚወጣ ነገር ነው የሚሰራ። ስለዚህ በተለያዩ መድረኮች በተለያዩ ጊዜያት ማስፈራሪያዎች፣ ዛቻዎች ሲመጡ ሲሰነዘሩብን ነበር። አሁን በግልጽ በዩቲቡም በጽሁፎችም ማስፈራሪያዎች ስም እየጠቀሱ ማስፈራሪያዎች አሉ። መገዛ አገራችን፣ መገዛ መሬታችን፣ መገዛ ቤታችን፣ የምትደበቅበት ድንጋይም የለም። እና እንገድላቸዋለን እንወስዳቸዋለን የሚል ማስፈራሪያ በብዛት እየመጣ ነው። ይሄ የውስጥ አንድነት ማጣታችን ስርዓት ሊያስከብር የሚችል መንግስትነት ማጣታችን የፈጠረው ጉዳይ ነው። ባይሆንማ ስርዓት ባለው አገር በገዛ ቤትህ የውጭ ኃይል ሊያስፈራራ አይችልም። ወይም ካስፈራራ ማስፈራረቱ ነው የሚቀረው ባለበት ግን እየሆነ ያለው ነገር ይሄ ነው። እንገድለዋለን፣ ወዘተርፌ የሚሉ እንወስዳለን የሚሉ ነገሮች በስፋት እየተሰሙ ናቸው ማለት ነው። አንድ መታወቅ ያለበት ነገር ግን አለ። አሁንም በመርህ ላይ ተመስርተን በብሔራዊ ጥቅሞቻችን ላይ ተመስርተን ትግራይ አንድነቱ እንዲመለስ የራሱ የሆነ መንግስት እንዲኖረው የግዛት አንድነቱ እንዲረጋገጥ የምናደርገው ትግል ከዛም በሪፈረንደም የራሱ እድል በራሱ እንዲወስድ። መጪውን በራሱ እንዲወስን የምናደርገው በምናደርገው ትግል ከፊታችን የሚመጣ ማንኛውም መስዋዕት ለመቀበል ዝግጁ ሆነን እየታገልን ያለን የፖለቲካ ኃይልነን ስጋት ሊያድረንብን አይችልም። የምንፈራው የለም። የፈራ ነው የለም። ካሁን በፊትና ጄኖሳይድ ሲፈጸምብን እዚህ ነበር፣ አልፈራንም። ከሻዕቢያ የሚመጣም ከህወሀት ሊተኮስ የሚችልም ከፒፒ ሊመጣ የሚችልም ማንኛውም ጥይት ፈርተን ከዚህ ትግል የምንወጣ ኃይሎች አይደለንም ለማለት ነው።